አይ ኪራ አቺን ሴትዮ እንደው ዛሬ እንደው ወደዛ አመናቅራት ጠላጥም ወይ ከቤታችሁ ውስጥ አንቀራችሁ ጣሏት እንዴ! እሷ ሲጀምር የሆነ ተልኮ ያላት ነው የሚመስለኝ፣ ግን ደሞ አይደለም ተልካ። አይደለም ተልኮ ቢኖራት ልክ ያቺ ሰራተኛዋ እንደ ያኔ እንደመጣች ማለት ነው እንደዛ ወይ ታወራ ነበር ለብቻዋ። ግን አይደለም ተልካ፣ አይደለም የመጣችው። እጪ አጭበርባሪ ናት። እጪ ሴተኛ አዳሪ ስለሆነች የሰዎችን ገንዘብ እየዘረፈች ነው የምትጠፋው። ስለዛም ደግሞ እየፈለጓት ነው። ግን ደግሞ ኪራን ህይወቱ ልታመሰቃቅል ወደ እሱ ቤት መጣች። አብረው ምንም ነገር ሳታደርግ እንግዲህ ልክ አብሯት ቢተኛም ይሆ የተፈጠረ ነገር የለም በመሀላቸው ማለት ነው። ግን እሷ እሱ ስለሰከረ እያስመሰለች እና እኔ እኮ ህዝብ ቤት ተከትዬ መጣሁት ስላናደድከኝ ብቻ ነው። ለምን ይላታል። ይዛን ቀን እንደዛ አናንቀኸኝ አንቋሸኝ። እኔ ደግሞ የሚንቀኝ እና የሚያንቋሸኝ ሰው አልወድም። እልህ ውስጥ እገባለሁ እናም ደግሞ ገንዘቡን ላይ ላይ በትነህ ስትሄድ በጣም ተናድጄ ነው እዚህ ቤት የመጣሁት አለች እና ታዲያ እኔ ህይወቴ ልታመሰቃቂ ነው እንዴ ጓደኛ የለሽም ሲላት አለኝ አለች እና እነሱ ጋር ሄጃ አንቺ መሄድ ካቃተሽ እኔ ያደርስሻለሁ ሲላት አይ እነሱ እንኳ ዝም ብሎ ጓደኛ ናቸው ምክንያቱም ጠርሙስ የሚያጋጩ እንጂ ትክክለኛ ጓደኛ አይደለም ቁም ነገር የላቸውም አለች እና ታዲያ ትዳሬ ቤቴ ይፍረስ እንዴ ቤተሰቤ ሲል ሆ እኔ ምን አደረግኩ? አርፌ ተቀምጫለሁ እየለካካችሁኝ እንጂ ያደረግኩት ነገር አለ እንዴ? ዝም ብዬ በቀበጥ እኮ እችላለሁ። እምቢ ካለም ደግሞ እምቢ ካለም እና ለፅናት እውነቱን ልትነግሪያት ነው ሲል አዎ፣ እንደዚህ እየተመጻደቀች እምቢ ካለች እውነቱን እነግራታለሁ ስትል በጥፊ ዥው አደረገባት። እንደው በደገማት ኖሮ በግራም። ከዛም ተናዶ ሚስቴን አንድ ነገር ትናገረት እና ሲጣደርገ ነው የምገልሽ ብሎ ጥሏት ሄደ። ደፋር እንደውም እውነቱን ልነግረው ነበር። አልነግረህም ቆይ ማን እንደው አላወከኝም። አሳይሃለዋለች ማለት ነው። ከዚህ ሁሉ ለጽናት እውነቱን ነገራትና ሴትዮዋን ምንቅር አድርጎ ከቤት ውስጥ ጣላት። ምክንያቱም ለጽናት እውነቱን ካወቀች እች ሴትዮ እዛ ውስጥ አትቀመጥም። ጽናት እንግዲህ ያው ትንሽ ቢከፋትም ብትደበርም፣ ትንሽ ሳይሆን በብዙ ማለት ነው። እኔ እያመንኩት እንዴት እንደዚህ ያደርገኛል ብላ ልትከፋም ትችላለች። ደግሞም ይከፋታል። ቀልድ አይደለም፣ ይሄ ህይወት ነው። እንዴ ስንት ጊዜ አሁን ለአራተኛ ጊዜ እንግዲህ አሁን ለጽ ንገራት ሁሉንም ነገር እንንገራት ብሉት ቅዱስና ናሆሜ አይሆንም ለአራተኛ ጊዜ እኮ ነው የጽናትን ልብ የሰበርኩት እንዴት ከዚህ በኋላ በእኔ ላይ ያላት እምነት ምንም ሊኖር አይችልም ሲል ይህንንማ ቀድመ ነበር ማሰብ ያለብን አሁን ምን ልትሆን ነው አለው ናሆሜ ማለት ነው አላቅም ጽናት የሆነች የዋ ልብ አላት ግን ደግሞ የዋ ልብ አላት ተብሎ ሁልጊዜ ይቅርታ ታደርግልኛለች ማለት አይደለም ትሰበራለች ሰው ነች እኮ እንዴ ብዙ አሳልፋለች። አንተ ግን ከዛ ከስህተት አትማርም፣ ሁልጊዜ ስህተት ታጠፋለህ። ሁልጊዜ ስትሰክር ደግሞ ሁሌ ስትሰክር ስህተት ይደብራል፣ በእውነት ይደብራል። ለማንኛውም ያም ሆነ ይሄ፣ ይቺን ከማኑኤል ያመነጠችው ሴትዮ አስራችሁን ቢሆን ወደዛ ወሰዳት ወደመጣችበት፣ የራሷ ጉዳይ ይህ ወይ ደግሞ እንደምታደርጉ አድርጉ። እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድነት የተከበራችሁ ቻናል ቤተሰቦች፣ እንዴት ናችሁ? እኔ ያለው አልሐምዱሊላ እንግዲህ ጽናት የጽናት ትዕግስት ግርም ነው የሚለኝ፣ ግን እሷ ስለምትወደው እና ስለምታምነው ነው። ግን እሱ ከጀርባዋ ምን እንደሚያደርግ አታውቅምና፣ ኪራ ያው አስቦበት አለለም። ግን ደግሞ ሴትይቱ በቃ ልክ እንዳለው ነች። ሲያቅ የዛን ቀን ጥሏት ነበር መውጣት የነበረበት። ከዚች ከእብድ ጋር ቁጭ ብሎ መጠጣት አልነበረበትም። ሲጀመር ከቅዱስ ላይ ስልክ ተቀብላ የደወለችው እሷ የሆነ ተንኮል ብታስብ እንጂ ሌላ ቦታ ትደውልም ነበር እንዴ? ለናሆሜ ለምን አልደወለችም? ስለዚህ ተንኮል ስላለባት ነው። ኪራ ጋር ደውላ ኪራን የጠራችውን ቅዱስ ከሰው ጋር ተደባደበ ብላ አውቃ ያረገችው ነገር ነው። ጣሪ እጅሽን ስትሻቡ ስታስጣላ፣ ወይ ፈጣሪ። አንድ ቦታ ላይ እያለቀሰች ድራማ ሰርታለች። የእንጀራ ልጇ እያሰቃየቻት ማለት ነው። ደግ የወደሽን አይታ ነው እንደዚህ ያደረገች ክፉ የሆነት። ጸጉሯ ደግሞ ሲያስጠላ። እንግዲህ ጽናት የኪራ መለወጥ ግራ ገባት። መሩዬም ደግሞ ኧረ ምን አባቷንስና ከኪራ ጋር ምን እንዳላትማ ሄደን እንጠይቃት አለች ጽናትን። እኔማ እንዴት ብየል ልጠይቃት ፈራዋት እኮ አለች ጽናት ምስኪን። ከዛ ነይ እባክሽን፣ ምንም አታመጣም ሄጅ ጠይቃት አሏለች። እና መሩዬ ሄዳ ሳሮ ስትገባ ትራሶቹን ብትንትን አደርጋቸዋለች። በጥጥ አለች አያቸው ያትና መራዊት። ከዛም ትራሶ አመሰቃቀልኩት አይደለ ቤቱን አለች። አዎ አለቻት። እኔ ምልሽ ከኪራ ጋር የተተዋወቅ አላችሁ ዘመድ ናችሁ እንዴ? አዎ ዘመድ ነን። እኔ የማላቀው ዘመድ አለ እንዴ? አንድ ሰው ለመተዋወቅ ግዴታ ዘመድ መሆን የለበትም። ግን ምን ነው አጥብቀሽ ጠየቅሽኝ? አለቻት። አይ እንደው ዝም ብዬ ነው እና ደግሞ ያችም እንደዚሁ አፋ ማንን አንቺ ጽናትነት ትናገሪያት፣ እንዲ ስትላት አዎ ብትሆንስ ታዲያ እኔ ላይ ማንም አፉን እንዲከፍትብኝ አልፈቀደለትም። አንቺ ስነ ስርዓትሽን ያዥሺ አታፍርም እንዴቺ? አለች። እና ከዚህ በኋላ አንድ ነገር ጽናትን እናገራት አለው ብት ነገረሻ አለው ብላ ጥላት ወጣጅ ተናደ ማለት ነው። ከዛም ፄ ክችን ቆማ ነበረ ፄ ጋ ሄዳ ምን አለች ስትላት አረቺ እንዴ ጽናት ፈጣሪ ትግስቱን ይስጥሽ። እኔስ እንደው አቃጠለች እንጂ የምትቻል አይደለችም እኮ ነግርሽ ነበር እኮ መሩዬ፣ ሰኒም እንደዚህ ተናዳ ነው የሄደችው፣ ቅድም አለች። ልጅቱ ህይወታቸውን ልታምሰው ነው የመጣችው። ከዛም ደግሞ ጫቱን አነሳች እና ከጠራረገች በኋላ መጥረጊያውን ተናዳ እዛው ጥራ ነበር የሄደችው። መጥረጊያውን ልትወስድ ስትመጣ ተገላልጣ ሶፋ ላይ እንዲሁ ተኝታለች። የዛ ሰዓት ወንድ ነው ይመጣስ፣ አቋኮ ነው እንዴ። ደሞ ምንድነው እንደዚህ ተገላልጠሽ የተኛሽ? አለች አለበሰቻት። ለካ ሳኒ እውነቷን ነው፣ ከናጋፋሪዎቿ ነው ያለችው አለች እና አለበሰቻትና ሄደች። እዚህ ማለት ነው ልጅቱ አውቃ ነው አውቃ። እናም ደሞ ከኪራ ጋር ምንም የተፈጠረ ነገር የለም። አሁን አውቃ እየተጫወተችበት ነው። ወይኔ ቸኩሎ ባይመታት ኑሮ ኖሮ እውነቱን ትናገርና ከዛ ቤት መንቅሮ ያስወጣት ነበር። የሆነች ወይ ደሞ እውነቱን ብትናገር አብረን አደርን እንጂ ምንም ያደረግነው ነገር የለም ብትለው ከዛም ትቀመጥ ነበረ ምንም ሳትሆን፣ ጽናትን በቃ በፍሪ እንትን ትል። አሁን ጽናት እኮ ተሳካ ነው በቤቷ የምትቀምጠው፣ ምክንያቱም የኪራ ጸባይ መቀየር። ምንድን ነው እች ሴትዮ ምንድናት? እሱ ሴዛን ቀን የት ነው ያደረው? ውጪ አድሮ ነው እሷን ይዞ የመጣው ምንድን ነው የሚል ነገር ጥያቄ ውስጧ ውስጥ ፈጥሮባታል። እውነት ነው እኔም በእሷ ቦታ በሆነ እንደዚሁ ነው። ምክንያቱም አሁን እች ልጅ እውነቱ መነገር አለባት ለጽናት ውሸትን አይቶ የለ እንዴ? ከእሱ የእናቱ መታመም ተደብቆት እንዴት እንደሆነ እንዴት እንደሚያሚያውቋል፣ አደለ ጽናትም ደግሞ ይሄ ነገር ሲደበቃትና በኋላ ስትሰማ የሚፈጥርባትን ተጽዕኖ አስቡት። ስለዚህ እቺ ልጅ እውነቱ መስማት አለባት፣ አሁን ማለት ነው ሳይቆይ። ኧረ ኪራ አበዛፈው የምር የራስን ጥፋት ሆኖ ደግሞ እኮ እንደው ልቧን ሰበርኩት እና ይሄን ካሰብክላት እኮ ቀደም ነበር እንጂ መጠኖ መደቀስ አሉ እንዴ ልጅቱ የእውነት ግራ ተጋብታለች። በቤቷ ውስጥ እንኳን እንደፈለገ መሆን አልቻለችም። ቤቷ ውስጥ እንኳን ማውራት አልቻለችም። ከዛ ናሆሜ እንግዲህ እየሰማች መስሏቸው መራዊት ግን መሩዬ ምንም አልሰማችም። ፍጥጥ ብላ አየቻቸው። መሩዬ እንደምታስቢው አይደለም አለ ኬራ ማለት ነው ምን ሆን አለችው። አረ ምንም ዝም ብሎ ተደንግጦ ነው አንተ ምትቀዣብራለህ ምናምን አለው ኬራ ማነሱ ናሀው ማለት ነው ግን ይህንን እውነታ ስሰማ መራዊት ራሱን አሁን ሜን ሰው አታደርገውም ለምን ደበከ ብላ ማለት ነው። እና ኪራ እውነቱን ተናገር፣ ደፈር ብለ ማለት ነው። እውነት ምንም አትበጠስም፣ ውሸት ግን ውሸት ነው፣ ይጋለጣል አንድ ቀን። እች ልጅቷ እራሱ ታወራለች። ምክንያቱም ከኪራ ጋር ምንም አላደረገችም፣ ግን ደግሞ ከኪራ ጋር አብሬው አድሬ ያለሁ ለዛ ነው ቤቱ ይዞኝ የመጣው ብላ ትናገራለች። እናገራለሁ ብላለች፣ እንደዚሁ የምትመጻደቅ ከሆነ ጺም፣ እንግዲህ ቤት ውስጥ መውራት ስላልቻለች እናወክ እናደርግ ብላ ይዛው ብትሄድም መንገድ ላይ ምንም አላወራትም። ምንም እንዴ ወክ አድርግ እናድርግ አልኩህ ግን ምንም አላወራህም፣ ዘጋኸኝ እኮ ስትለው ዝም አልኩሽ አይደለ። አረ ዝምታ ሳይሆን ዘጋኸኝ ግን። ምንድን ነው ምንድን ነው የሆንከው? ቆይ ስራ በዝቶብኝ እኮ እሱን እያሰብኩ ነበረ ምናምናል። አይ ግን የሆነ የተፈጠረ ነገር ይሰማኛል እረሳውት ደግሞ አባ ደውሎ ሰላም ብሎሻል። እሺ አለች፣ አኮረፈች። እና እንዴ ልታኮርፊ ነው እንዴ አረሳጊ? እስኪ ጥርሽ የሊሆን፣ ፈገግ አለች። ወግድ ማለት ነው እና ከዛም፣ እናቴ እኔ የፈለገ ነገር እንኳን ማለት ሳላውቅ የሆነ ነገር ባጠፋ እንኳን እንዳትቀየሚኝ አውቄ እንዳልሆነ አድርጋሽ አስቢ ምናምን አለች፣ አላት ማለት ነው። እሷ ግን ፊቷ ልውጥውጥ ብሏል፣ የሆነት መረራታ